በአደራ መልክ ባንክ አስገቢ የተባለችውን ገንዘብ ይዛ የተሰወረች ተከሳሽ በእስራት ተቀጣች። ዋና ሳጅን ደጀኒል ፋታ ዘግቦታል። ረዳት ሳጅን አባይነህ እኔም ማየው የዚህን ዜና ዝርዝር እንደሚከተል ያቀርቧል። እታለም አበባየሁ የተባለችው ግለሰብ ወንጀሉን የፈጸመችው ጥር 18 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው 22 አዲስ አለማየሁ ትምህርት ቤት አካባቢ ከቀኑ 4 ሰዓት ላይ ነው። የግል ተበዳይ አቶ ኃይለ መለኮት ጎበዜ እንደተናገሩት ተከሳሿ ሬስቶራንት ውስጥ በገንዘብ ተቀባይነት ተቀጥራ ስትሰራ የነበረች ሲሆን ባንክ ቤት እንድታስገባ የተሰጣትን ከ23 ሺ ብር በላይ የሚሆን ገንዘብ ይዛ መሰወሯንና በድንገት መንገድ ላይ አግኝተዋት ለፖሊስ መጠቆማቸውን ገልጸዋል። እኔ ጋር በካሻሪነት የምሰራ እታለማባየው የምትባል ልጅ ነበረች። በአጋጣሚ ከጥበቃ ሰራተኛ ጋር ባንክ ብር እንዲያስገቡ ላኳቸው። የጥበቃ ሰራተኛውን ባንክ ቁጫር ጋር ስልክ የምታወራ መስላ ጠፍታ ተሰውራለች። ደውለው ልጆቹ ልጅቷ ተሰወረችብን ሲሉኝ በአጋጣሚ እንግዲህ የእድል ጉዳይ መሆኑ ይሁን አላቅም፣ እኛ ባለንበት መስመር መጣች። በአጋጣሚ የያዝኳት የት እየሄድሽ ነው ስላት ባንክ ብር ላመጣ፣ ባንክ የት ነው የምታመጭ ስላት ከህቴ ጋር መገናኛ፣ መገናኛ በዚህ በኩል ነው የሚያስሄድ እንዴ ስላት በዚህ አድርጌ ልሂድ። እሺ፣ እንደዛ ከሆነ ራይድ ለያዝና በራይድ ጀላንጣሽ አልቋት፣ አጋጣሚ ህዝብ ተሰበሰበ፣ አባሎችን መጡ። ይሄን እድል እየሰጠሽ ብሩን አንጭና ክፈ። የት ነው ያረግሽ? ለማን የሰጠሽው? ለወንድም ሰጠሽው ከሆነ መልሽ ገንዘቡን አሏት። አጋጣሚ ያድዋ ጣቢያ ፖሊሶች ለነሱ እንድትያዝ አደረኩኝ። ከአድዋ ጣቢያ ፖሊሶች በአጃቢ ወደ ካራማራ እንድትመጣ ተደረገች። የካራማራ አካባቢ ፖሊስ ጣቢያ ወንጀል መርማሪ የሆኑት ዋና ሳጅን ሳላምላክ አለሙ በፈጸመችው ወንጀል በአቃቢ ሕግ በኩል ክስ እንዲመሰረትባት መደረጉን ገልጸው ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሁለተኛ ወንጀል ችሎት ጥር 27 ቀን 2017 ዓ ም ተከሳሽ የታለም አበባየሁ በስርዓት እንድትቀጣ ውሳኔ ማስተላለፉን ተናግረዋል። ተጠርጣሪዋ ይዛ ተሰውራ ጠፋችሎ አመለከተን በካራማር ፖሊስ ጣቢያ እኛም እሱን ክሱን ተመልክተን ውሳኔው ሁለት ዓመት ከሶስት ወር እንዲፈረድበት አድርገናል። ተቋማት ሰራተኞቻቸውን በተገቢው መልኩ መከታተል እንዳለባቸውና ተቀጣሪዎችም የተሰጣቸውን ኃላፊነት በታማኝነት መወጣት እንደሚገባቸው ተገልጿል። ገንዘባቸውን በራሱ አሳልፈው ከመስጠት ራሳቸው ቢይዙ፣ ቁጥጥር በተሞላበት ራሳቸው ቆጣጥረው ራሳቸው ቢይዙ ነው የሚመረጡ። ምክንያቱም ደህና ብዙ ብር ከሆነ ይዘው ሊሰወሩ ስለሚችል ራሳቸው ጥንቃቄ አድርገው በራሳቸው ብሩ ቢይዙ ነው ታማኝ ሁና ቢሆን ህይወትም ለምሳሌ ይቺ ልጅ ሁለት ዓመት እና ከዛ በላይ ታስራ ስትወጣ ብዙ ነገሮችን ታጣለች። ይህንን ነገር ለዚህ ለማይረባ ሳንቲም የሚሄድ ነገር ከምታረግ ይልቅ በታማኝነት ብትሰራ የተሻለ ነገር እድገትን፣ እያደገች ድርጅቱን የሚያሳድግለት ታማኝ ሰራተኛ ሲያገኝ እድገት የማያሳድግ ድርጅት አይኖርም። ወንጀል መስራት ግን ጎጂ ራሷንና ራሷን ሆኖ ያገኘውት እኔ